እን ማርታ ማርታ ምንድን ነው የሆንሽው? ወይኔ አምላኬ! አረ የሰው ያለ ድረሱልኝ! አረ የሰው ያለ! ማርቲ ምንድን ነው የሆንሽው? ቆይ አረ ምንድን ነው? የሰው ያለ ምንድን ነው እንደዚህ ወደ ዳር እዛ ጋ ወይኔ ወይኔ እህቴን ምንድን እንየውን? ሽ ማርቴ፣ እስክንገርኝ ምን ሆነች ነው ማን ነው እንደዚያ አደረገሽ? ነይ እስቲ። ወይኔ እህቴን እ ምን አጋጠማት ታዴ የት ነው አሁን እንዴ አሁን አይደለም እንዴ ቻው ተባብለን ከቤት የወጣሽው ገና ከቤት ልወጣ ነው ምን ምን ተፈጠረ እሺ እሺ መጣው መጣውሽ ግን ያንተ ልደት መቼ ነው? አልፏል እኮ። ንገሪኝ መቼ ነው ራሄል? አልፏል አልኩሽ እኮ። የእኔ ግን ከአንድ ወር ከአስራ አምስት ቀን በኋላ ነው። ያለፈው ልደቴን በአመት ሶስት ነው ያከበርኩት። እንዴት ምን ነው ተገረምሽ? እንዴት አልገረም። በአመት ሶስት ጊዜ ነው ልደቴን ያከበርኩት። እስቲ ህይወት፣ ይሄ ምንም አይገርምም። አንዱን ጓደኞቼ ጋር፣ አንዱን እቤት፣ አንዱን ደግሞ አባዬ ሬስቶራንት አዘግቶኝ ያከበረልኝ። በጣም ደስ ይላል። እና ዘንድሮም እንደዛ ነው የሚከበርልሽ? ይ አረቀስ ባለ ልደቷ። እኔ ምንድነው አንቺ እንዲህ መንሰፍሰፍ። በዚህኛው አመት ግን ልደቴን የት እንደማከብር ታውቃላችሁ? የት ነው? አረቀስ ቤስቲ፣ አንቺ ልጅ ምንድነው ልትደፊ ነው እንዴ? ይቅርታ የት እንደሆነ ታውቃለህ ሮቢ? ዱባይ ነው። አባዬ ለእኔም አልነገረኝም፣ ግን ዱባይ ወስዶ ሰርፕራይዝ ሊያደርገኝ እንደሆነ አውቃለሁ። ደስ ይላል። በጣም እንጂ በጣም እድለኛ ሰው ነሽ። አመሰግናለሁ። ህይወት፣ የአንቺ ልደት መቼ ነው? የኔ ልደት ምን ያንተባት ብሻል የተጠየቅሽ ና ትናገር እንዴ ልደትሽ መቼ ነው? እኔ ተወለድኩበትን ዓመተ ምሕረት እንጂ ቀኑን አላውቀው። አንቺ የምርሽ ነው ወይስ እየቀለድሽ ነው? የምሪ ነው። ልደት አለማወቅ ይህን ያህል ያስቅሻል ብዬ አላሰብኩም ነበር። የምር ሮቢ፣ በጣም ነው የሚያስቀው። እንዴት አንድ ሰው የተወለደበትን ቀን አለማወቅ ይችላል? አንዳንድ የተወለድሽበትን ወርና አመት እንጂ ቀኑን አታውቂው። ማን ያውቃል? እኛም ተነግሮን እንጂ እኮ የምናውቀው ነገር የለም ተሳስተው ቢሆንስ? አይ ህይወት በጣም እኮ ነው የምታስቂኝ። ደግሞ እንደ ከተማ ሰው ኑራትሽን የምታዩ። አይ ትምህርት ቤት እንዳይረፍድብን እኔ ልሂድ በቃ። ራሂል ወይ ሮቢ እባክሽ። እሺ የሚያስቅና የማያስቅሽን ነበር ለይተሽ። አልገባኝም ምን ለማለት እንደፈለኩ? አሳምሮ ገብቶሽ። ወይኔ ጉዴ ጆሬ ነው ወይስ? ቆይ አንተ ምርህን እያወራህ ነው? የምሬን ነው ራሂል። ቆይ አንቺ ልጅ ግን አስበሽዋል? ልጅቷ ምን ሊሰማት ይችላል ብለሽ እንኳን አታስቢም። እንደዚህ ስትናገር ምን ሊሰማት ይችላል ሮቤ? ደግሞ የሚያስከፋ ነገር አልተናገርኩም እኔ እና ህይወት ሁል ጊዜ እንደዚህ ነው የምናወራው? ኧረ እንደዛ ነው ደግሞ። በዛ ላይ እሷ ዘመዴ ናት። ምን ማድረግ እንዳለብኝ አውቃለሁ። በቃሽ፣ ምሳ ሰዓት እንገናኛለን። እሺ፣ አንድ የቃል የገባዎት ነገር አሁን ተረጋጋሽ፣ ትንሽ አፍሪዬ። ተረጋግቻለሁ፣ ወይኔ በቃ አሁን እንሂድ ወደ ቤት። ቆይ እስኪ እንቃታ አይደል? አይ ችግር የለውም። ምን በጣም ደግሞ ትችያለሽ። እሺ፣ ቀስ በይ። ቆይ ልደግፍሽ እንዳትወድቅ። ነይ፣ በደንብ ተደገፊ። በእውነት ሮቢት ከአንተ ጋር እንደዚህ ለብቻችን ቁጭ ብለን እንሳለ በብላ ስለቻለን ደስ ብሎኛል። ምን ችግር አለው እኔ እና አንቺ ጓደኛሞች ነን አይደል? አዎ በጣም ደስተኛ ነኝ። ራይል ምን ለማድረግ እየሞከርሽ ነው? ሮቢ ቆይ እኔ አንተን ለመቅረብ ከአንተ ጋር ለመሆን በሞከርኩ እንግጥር ለምን እንደምትሸሽ? እኔ እና አንቺ አንድ ላይ መሆን ሰዎች አይደለንም። ቆይ ለምን? እኔ እና አንተ አንድ ላይ መሆን የማንችልበት ምክንያት አለ? በቃ አንድ ላይ መሆን ስለማንችል አለቅ። ቆይ ለምን? በቃ አንድ ላይ መሆን ስለማንችል ግን እኔ ሮቢ፣ አንተ አንድ ነገር እንድታውቀልኝ እፈልጋለሁ። ምንድነው? ይሄንን ስል ግን አንተ ብትቀበለውም ባትቀበሉም ጓደኞታችን እንደሚቀጥል ቃል እገባለሁ ቃል እገባለሁ። እኔ አንተን አፈቅርሃለሁ ሮቢ፣ ከአንተ ፍቅር ይዞኛል። ምን? አዎ ሮቢ፣ እኔ አንተኛ ቤት ከመግባትህ በፊት ነው የማፈቅርህ። ይኸውልሽ፣ በደንብ ሲ ይህንን ነገር ከጭንቅላትሽ አውጪው። ሺ እኔ እና አንቺ አብረ ምን ሆን ሰዎች አለ። ለምን? ፍቅረኛ አለ? የለኝም። እና ታዲያ ፍቅረኛ ከሌለ ማለቴ ለምን ከኔ ጋር መሆን አትፈልግም? እኔ ቆይ፣ ምን ያንሰኛል? አንቺ ምንም ያንስሻል እያልኩኝ አይደለም፣ ግን በቃ እኔ እና አንቺ አንድ ላይ መሆን አንችልም። አይ ሮቢ፣ እኔ እንደዛ ማለት አይደለም፣ እንደዛ ለማለት ፈልጌ አይደለም። ግን ግን ምን እኔ አንተ ናፈቅርሃለሁ ሮቢ። ራሄል፣ አይሆንም እያልኩሽ እኮ። ደግሞ ይሄንን ሀሳብ ለአንዴና ለመጨረሻ ጊዜ ፈይሙት፣ ፈጣውሽ ቆይ፣ አንተ ምታፈቅራት ሴት አለች? ራሄል፣ እንደ ልጅ አትሁን እንጂ በቃ ያንቺን ፍቅር ካልተቀበልኩኝ ሌላ ሴት ወድጃለሁ ማለት እሺ። አትሂድ። ከዚህ በላይ ከአንቺ ጋር እዚህ መቀመጣችን አሁን ሄዳለሁ። ሮቢ አንተ፣ ሮቢ፣ ማን አባቱ ነው እንደዚህ ያደረግሽ? አትናገሪም እንዴ? ወንድሜን ያላቅም። እስኪ ትንሽ ረጋ ብለሽ አስቢ፣ በደንብ አስቢ እንጂ አሁን እንደዚህ ያደረጉሽ ትንሽ ቆይቶ ምን ሊያደርጉሽ እንደሚችሉ ማሰብ አይከብድም። አዎ ለጊዜው ማን እንደዚህ እንዳደረገኝ አላውቅም፣ ግን ሰው የላትም ብቻዋን ናት ብሎ እንደሆነ አውቃለሁ። ወይ ጣጣ! ለማንኛውም እኔ እዛ ቤት ብቻዬን አልኖርም። እንደውም ህይወት መምጣቷ ለእኔ ጥሩ አጋጣሚ ነው። አብራኝ ትኖራለች ማለት ህይወት አንቺ ጋር? አዎ እንደውም ይሄ በጣም ጥሩ ሀሳብ ነው። የሆነ ነገር ቢደረስብሽ እንኳን አብሮሽ የሚሆን ሰው ያስፈልግ። አያይ ህይወትማ አንቺ ጋር ትመጣ እንዴ? ምን ማለት ነው ይሄ ደግሞ? የማውራው አማርኛ እኮ ግልጽ መሰለኝ። ህይወት በእንደዚህ አይነት ሁኔታ አንቺ ጋር ትኖር ክረ ምን ይያዝ እና ማርታ ብቻዋን የሆነ ነገርቱ ተረጋጋ ታዴ፣ እንደዚህ አትሁን። በመጀመሪያ የምንኖረው ህግ ባለበት ሀገር ነው አይደል እንዴ? ሄደን ወደ ፖሊስ ጣቢያ እናመለክታለን። ማለት በዚህ ሰዓት ማን ምን እንዳደረጋት እንኳን ሳታውቅ ፖሊስ ጣቢያ ልንሄድ ነው? እሺ እንዴ ሄድንም በል ፖሊሶቹ ማን ነው? ምንድን ነው ያደረጉች ቢሏት፣ ምንድን ነው ምንድን ነው መልሳለን? አዎ ፍሬ፣ አሁን እኔ ፖሊስ ጣቢያ መሄድ ምንም ጥቅሙ እየታየኝ አይደለም። አዎ መቼም አንቺ በዚህ ሁኔታ ላይ ሆነሽ ሌላ ሰው እዚህ አደጋ ላይ ልውደቅ አትይም አይደል እንዴ? እንዴት አይደለም ህይወት። ማርታ ራሱ እዛ ቤት ውስጥ ተመልሳ እንድትኖር አልፈቅድም። ባይሆን እስክታገግም እስክሻላት ድረስ እኛ ጋር ትሆናለች። ከዛ ደግሞ ሲሻላት ያለውን አንድ ክፍል አጽድተን እዛ እንድትኖር እናደርጋለን። አይደል እንዴ? እንደሱ ይሻላል እየቀለድክ አይደለም ማለት ታዲ ኧረ እኔ እንዴት እንደዚህ አይነት ቀልድ ቀልዳለሁ ለማንኛውም አንቺ ተረጋጊ እሺ አንቺ ሰወደ ልትሄጂ ነው እኔም የማውቀው አንድ የፖሊስ ኦፊሰር አለ እሱን አነጋግሬው እመጣለሁ ማለቴ ምን ሊያደርግልሽ ያው ነገሮች እንዲጨርስልና መቼም እንደዚህ ሆና ዝም እንድንል እየጠበቅክ አይደለም አይደል እሺ እሺ ይኸው ይሄም ነገር ከሸፈ። በዚህ ሀሳብሽ ከዚህ ቤት ዝሻ ትወጫለሽ ብዬ ነበረ። ይሄም ነገር አይዞ ወንድሜ አልከሸፈም። እስከሚሻልሽ ድረስ እዚህ ነሽ ብላኝ የለ እስኪሻለኝ። እንዴት አባቷን ግብግቤ እንደማስወጣት እኔ አውቃለሁ። እኔ አላውቅም ፍሬ፣ እዚች ልጅ ላይ ምን እንዳየችባት አላውቅም። ወንድሜ በቃ ሁሉንም ነገር በእኔ ጣለው፣ ይስተካከላል አልኩህ አይደል። እስኪ እናያለን። እኔ ግን የማደርገው ነገር ጠቅላላ ግራ ገብቶኛል። ምን እንደማደርግ እንኳን አላውቅም። እሺ በቃ ወንድሜ አንተ ተረጋጋ። ፍቅረኛ ከሌለ ማለት ለምን ከኔ ጋር መሆን አትፈልግም? እኔ ቆይ ምን ያንሰኛል? አንቺ ምንም ያንሰሻል እያልኩኝ አይደለም ግን በቃ እኔና አንቺ አንድ ላይ መሆን አንችልም። አይ ሮቢ፣ እኔ እንደዛ ማለት አይደለም እንደዛ ለማለት ፈልጌ አይደለም። ግን ግን ምን፣ እኔ አንተን አፈቅራለሁ ሮቢ። ራሄል አይሆንም እያልኩሽ እኮን፣ ደግሞ ይህንን ሀሳብ ለአንዴና ለመጨረሻ ጊዜ ከአይምሮሽ አውጪው እሺ። ቆይ አንተ የምታፈቅራት ሴት አለች? ራሄል፣ እንደ ልጃቱ ነች። በቃ ያንቺን ፍቅር ካልተቀበልኩ ሌላ ሴት ወድጃለሁ ማለት ነው? እሻ፣ ትሂድ። ከዚህ በላይ ከአንቺ ጋር እዚህ መቀመጥ አልችልም፣ እሄዳለሁ ሮቢ ዲቺ ምን ሆነሽ ነው? ቅድም ስጠራሽ እኮ አትሰሚኝም። አዘሞሽ ነበር። ምን ሆነሽ ነው? አይንሽ ቀልቷል። ይሁንሽ ነገር አለ? ምንም ማለትኩም። እስቲ አልተጠየቅሽ ናት፣ ቀባት ዝም ብለሽ መንገድሽ ነጭ። እሺ፣ ግን ለእኔ መናገር የምትፈልጊው ነገር ካለ፣ ማንኛውም ነገር መናገር ትቻለሽ። እሺ። እኔ አንቺን ሰማ፣ ራስሽ እንደምንድን ነው የምታይቋኝ? አንቺ ማስለሽ ነው የምሰሚኝ። እ እንደዚህ እንድትናደጂ እኮ አይደለም የነገርኩሽ፣ ምናልባት የሚሰማሽ ሰው ፈልገሽ ከሆነ ብዬ ነው። አይ፣ አመሰግናለሁ፣ አልፈልግም እንዲድ እንጂ ለምን እዚህ እንቆማለን ራይት ህይወት በጣም ይቅርታ በሌላ ነገር ተናድጄ ስለነበር አንቺ ላይ ጮኩብሽ ኧረ ችግር የለውም ምንም ይቅርታ የሚያስጠይቅ ጥፋት እኮ የለም በሌላ ነገር ስለሆነ የተናደድኩት የእሱን ልጅ ልትካ መጣልኝ ብሎ ምንድን ነው እንደዚህ እስከምትሆኚ ድረስ ያናደደሽ ቆይ ለምናት ነግሪኝ ይሄ ሮቢ ነዋ የተረገመ ስሙን ቀይ ስጥራውና ሮቢ ምን አደረገሽ ምን ያደርገኛል ቅድም ምሳ ካልጋበዝኩሽ ስለኝ እሺ ብዬ እኔም ለመጋበዝ መሄድ ሄድ ከዛ ከዛማ አጅሬ ያሰበውን አስበው ለካ ቀምሮ ነው ምሳ ካልጋበዝኩሽ

ሳሚ ሳሚ እንዴት ነህ በእናትህ አለን አለን ምን ሰማህ ደግሞ አንተ የማትሰመው ነገር የለም ምን ማ ቁጭ ልጅ ካለ ምንድን ነው የምትፈልገው እሺ ሳሚ ኧረ እኔ ምንም የለኝም ከሷ ጋር ምንድነው አንቺ? ልጠይቅሽ እንጂ ምን እያደረግሽ ነው ያለሽው? ደግሞ ምን አደረኩኝ? አይንሽም በጨዋታሽ ምን አደረኩኝ ትያለሽ? ምን አድርጌ ነው መፍሮ ደግሞ? ቆይንና መቼ ነው ፍቅረኛ ለስላሳና ብስኩት የሰጠሁሽ? ሰው ማንም ላይ የመጮ መብት የለ። ራስን አረጋ እዚህ ውስጥ አትግቢ። ስለምን እያወራ እንደሆነ ምንም አልገባኝም። ቆይ ለምንድነው እሱን የገዛልኝ ብለሽ ፖስታ ያደረግችው? ቆይ ከእኔ ጋር ምንድነው ችግርሽ? እኔ ምንም አላደረግኩም። አትጩውብኝ ሰውዬ። ምንም የሚያስጨው ነገር አለ? አረ እባክሽ ምንም የሚያስጨው ነገር የለም። ትሰሚኛለሽ? አሁን ቀጥ ብለሽ የለጠፍሽው ነገር አንቺ፣ ስሚ እኔና አንቺ ደግሞ አብረን መሆን አንችልም። እኔ ምንም አላደረግም። ፈጣጣ ፈጣጣው ማንተ ነህ። ምን አልሽ? ማንነትን ስለ ነገርኩ ደበረ እንዴ? ህይወት፣ በማያገባሽ እየገባሽ እንዳስቀይምሽ አታስገድጅኝ እሺ። አንተ ግን ምን አይነት ባለጊናስ መሳይ ሰው ነህ? ከአንተም ብዙ ስትቆጣ ትንሽ አታፍር? ምን ምንም የሚያሳፍር ነገር አደረግኩኝና ነው ማፍረው? ያደረግከው በደንብ ታውቃለህ። በእኔ ህይወት። እዚህ ከሱ ጋር ቆመን በመከራከር ምንም እናመጣው ለውጥ የለም። እሺ ህወእንዴት ነሽ? ቤቱ በጣም ተመችቶሻል? እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ አክስቴ? አለሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። ምንድን ነው ዛሬ ደግሞ አቅፈሽም ሰላም አትይኝም? እንደዚሁ ሰላም ካልኩሻ አይበቃም? እንዲህ ቆይ፣ አንቺ እንዴት እንዴት ነው የምትናገሪው? እንዴት እንዴት ተናገርኩኝ? አክስቴ ደግሞ ምን ሆነሽ ነው ዛሬ? እኮ ልክ አይደለሽም። ደህና ነሽ? እኔ ምንም አልንኩ። አንቺ ግን በጣም ትገርሚያለሽ። አሁን ደግሞ ምን አደረኩኝ? ወይ ገና በሁለት ቀንሽ የመጣሽበት ባስ ወደ ሀገርሽ ሳይመለስ ከኔ ላይ ትንብላጠጫለሽ። እንደ እኔ ምንም አላደረግኩኝም። በቃ ስራ ላይ ትኩረት አድርጎ መስራት ነበረብኝ። ሰራው። በጣም ጥሩ የማደርገውን እኔ ራሴ ያውቃለሁ? የምታደርጊውንማ አወኩኝ እኮ። ምን ማለት ነው? የማወራው እኮ ግልጽ መሰለኝ። ጠብቂኝ፣ ይህን ጥጋብሽን አበርድልሻለሁ እስካሁን ካደረግሹ በላይ መቼም ማታደርጊም። ምን ማለት ነው ገብቶሻል፣ ምን ለማለት እንደፈለግኩ? እረ ጥጋብ እኔ ማርት አደለሁ፣ አሳይሻለሁ እንዲያ አክስቴ፣ ምን ሆንሽ ነው? ራሂል፣ እስኪ በእናትሽ ታይ፣ ምንድን ነው አልገባኝም። ያናደድሽ ነገር አለ። አንድ ማድረግ ያለብኝ ነገር አለ። ራሂል፣ ቆይ ምንድን የሆንሽው ለምን የሆንሽው ነገር በቀጥታ ትናገርኝ? ይቺ ጦሰኛ የሆነች ልጅ ነች፣ አያልቅባት። ደሞ ምን አደረገቻችሁ? ምን የማታደርገው ነገር አለ ብለሽ ነው? አሁንማ በቃ ልታሳብደኝ ነው ምንም አልቀራትም? ምን አደረገችሽ? ቆይ ምንም አታደርገኝ ነገር አለና እንግዲህ፣ በሽታውን ያልተናገረን መድኃኒት አይገኝለትም። ቆይ ግን እኔ የእሷ መኖር በጣም ተመችቶሻል፣ ምቹ ሰጥቶሻል እየኖርሽ ያለሽ። በተለይ አሁን በደንብ ተመችቶኝ ነው እየኖርኩ ያለሁት። እሺ ምን ተገኘ ባክሽ? ቆይ ምንድን ነው እሷ እንደዚህ ያስወደደሽ እማወቅ እችላለሁ? ምክንያቱም አሁ ትችያለሽ። አክስቴ ግን ለጊዜው ምንም ነገር መናገር አልችልም። በጣም ጥሩ አሁን ህይወትን ሮቢን የማጠምድባት ቁራጭ ዳቦ ናት። ማንም እንዲናገራት አልፈልግም። ህይወት እባክሽ አንድ ደቂቃ። ምንድን ነው? ይኸውልሽ፣ ቅድም ስለተፈጠረው ነገር እንዳስረዳሽ እድል ስጭ። ኮ ምንድን ነው? እኔ ላንቺ ትላንትና የገዛሁትን ብስኩትና ለስላሳ ለእሷ እንደተገዛት መሰላ። ብዙ ሰዎች ደግሞ እኔና እሷ ፍቅረኛ የሆንና የመሰላቸው እኔ የሚመለከተኝ ጉዳይ አይደለም። ሮቤል አልገባኝም? ቆይ ለምንድን ነው አንቺ እኔ ላይ እንደዚህ የተናደድሽ? አልተናደድኩም መስሎክ ነው። እርግጠኛ ነሽ? በጣም ይቅርታ። አሁን ስራ አለብኝ። የምታወራውን ነገር ከጨረስ ክንግባ አንድ መጨረሻ ምንድነው እንደ ባለፈው ከጠፋሽ በዚህ መደወል ትቻለሽ ምን ላድርገው እኔ ትርፍ ስለነበረኝ ነው የሰጠሁሽ ችግር አለው ያልገባኝ ነገር አንተ ለመወደድ ነው እንዴ እንደዚህ የምታደርገው? ይቅርታ እንደዚህ ባደርግልሽ ችግር አለው እንዴ እንደ ለመድከው የሰውን ህይወት ለማበላሸት ቆርጠ እንደተነሳ ገብቶኛል እኔ ግን እንደሌሎች ሴቶች አይደለሁም በቀላሉ አልሸወደም መልሽልኝ እንጂ ሁለተኛ ጠገብ እንዳደርስ እሺ ሪት ደሞ ምኖች? አረ፣ ምንም አልሆንኩም። ይሄ ሮቤል እኮ ነው። ሮቤል ምን አደረገ? ምንም አያደርገው ነገር አለ። እሱ ብለሽ ነው። ምንድን ነው አንዱን አትናገሪም እንዴ? ምንድን ነው ዳርዳር የምትዩ? ስልክ ካልሰጠው እያለ እኮ ነው። ስልክ የምናባቱ ስልክ ነው? ባለፈው ስጠፊ ስልክ ቢኖርሽ ትደውዪ ነበር። ለማንኛውም የሆነ ነገር እንኳን ቢፈጠር ያጁ ብሎ ሰጠኝ። እሺ እናንቺም ተቀበልሽው አይደል? ኧረ አልተቀበልኩትም። እስኪ በቃው ድረስ ልክ ልኩን ነግሬዋለሁ። እንዴት እኔ እንደ ሌሎች ሴቶች እንደማልሸወድለት በደንብ ነገርኩት። ጎበዝ እኮ ነሽ የኔ ጀግና። እሺ እሱስ ምን አለሽ? እሱማ ምን አባቱ ይላል፣ አፉን ዘግቶ ጸጥ። ጎበዝ ጀግና እኮ ነሽ አንቺ። እሱ ይገርምሻል እንዴ እጄን ሲዜኝ በጠፊ በጥፍ ያጮልኩት ጀግና። እኔን እኮ ደግሞ ተራ ሰው አድርጎ ነበር የገመተኝ። አ ምን ሆነሃል? ይሄ ሆንከው ነገር አለ። አይ ፍርዬ ምንም አልሆንኩም። ዝም ብዬሽ ይሄ ሆነ ነገር እያሰብኩኝ ነው። ምንድን ነው እሱ? አንድ የቀድሞ ወዳጌ ታሪክ ትዝ ብሎኝ እሱን እያሰብኩኝ እኮ። ምን ዓይነት ታሪክ? ድሮ ነው ገና አዲስ አበባ ሳይመጣ ክፍለ ሀገር እያለ አንዲት ፍቅረኛ ነበረችው። ታዲያ ከዛች ፍቅረኛው ጋር ለረጅም ጊዜያት አብረው ከሆኑ በኋላ የፈጣሪ ነገር ሆኖ ሳይሰምርላቸው ይቀራል። ወደ አዲስ አበባ መጥቶ የራሱን ህይወት ከጀመረ በኋላ ይቺ ፍቅረኛው እንዳረገዘች እና አልፎ ተርፎም እንደወለደች ትነግረዋለች። እሱ ግን ምንም አያውቅም፣ እሱ ምንም አያውቅም። በዚህ መጥቶ የራሱን ህይወት ስለጀመረ ምንም የሚያውቀው ነገር የለም። አሁንም የሰማው ልጇን ወልዳ ማሳደግ ስለአቃታት ነው የነገረችው። ይገርማል ግን፣ እንዴት ቀድማ ትነግረው። እሱም እኮ የማወቅ መብት አለው አይደል? ብቻ እንደዚህ እንደዛ እያለ እሱም ለአዲሱ ባለቤቱ ሳይነግራት ልጁን በድብቅ መርዳት ጀመረ። ቆይ እንዴት የገዛ ሚስቱ ሳታውቅ ለምን አልነገራትም? ለባለቤቱ እሱ እሱማ፣ ትዳሩ እንዳይበተንና ብቻሁን እንዳይሆን አስቦ ነው። ቢሆንም ልጅ መውለዱ ሳይሆን ክፉ ነገር ይሄ ሁሉ አመት ከባለቤቱ ደብቆ መያዙ ነው። ገና መቼ ዋናውን ነገርኩሽ ነው። ከዚህ በላይ ደግሞ ምን ትነግረኛለን? አሁንማ ይኸውልሽ ፍርዬ ልይቷ አድጋ መታለች። እናም ለሚስቱ ምን ብሎ እንደሚነግራት ጨንቆታል። ይሄን ምን ብሎ ይነግራታል? መጀመሪያ ነበር እንጂ አሁን ምን ተብሎ ይነገራል? እሱም እኮ ግራ የገባው። ይሄ ምን አይነት ወረኛ ሰው ነው? ይሄ ሁሉ አመት ለሚስቱ ሳይነግራት መቆየት አይደል? አዋ እንደውም አንተ በቻልከው መጠን ከዚህ ሰውዬ ራቅ። እንደዚህ አይነት ሰው መቅረብህ ለአንተም ጥሩ አይደለም። እሺ ፍሪ። እሺ አሁን ደክሞኛል እንተኛ። እንደው ስንት አይነት ነውረኛ ሰው አለ! አቤት። ቅድም እንዳጠፋ የጠየከኝ ነገር አጥፍቼዋለሁ። በጣም አመሰግናለሁ። እሱ፣ ልንገር ብዬ ነው የመጣሁት። ጥሩ ከሻልሽ ከመንገድ የዞረት ይልኛልሽ። አንተ ግን እንዴት ነው ይናከኝ